ይህ ባቢ ፍቅረኛ እንግዲህ እራሴን አጠፋለሁ አለች። ትሞክረው ጽናትን ባቢ እንደሚያፈቅራት ነገራት። ባቢ ደግሞ አሁን እቢሮ ያሉ ሰራተኞች በሙሉ አንቺ ሚስቴ መሆንሽን እንዳቁ እፈልጋለሁ አላት። እጽናት ላይ በጣም እየተላላጠች ትገኛለች። ጽናት ጊዜ ጥሏት ጽዳት ሰራተኛ ነሽ አለቻት። ከዛም አሁነ ብላ መለሰች ጽናት ሽንት ቤት አጽድታ ወሉላ ጨርሳ እያለ ምንም ምንትን አላላትም ህመታ ውሃውን ደፋችሁባት አይገርምም? ስለዚህ ይህ ሁሉ ምንድነው ቅናት ነው የባቢያ አባት አምጥቶ ጽናትን እንድትበቀልለት ይፈልጋል ጽናት ምን አደረገች ጽናት ሁሉ ነገሯን በትዝታ አጣች የአባቷ ህመምተኝነት እንደዚህ ሆነ አሁን ደግሞ ምን ፈልጋ ነው ምን ፈልጎ ነው እሱ። እውነትም ብሌን እንዳለችው የጽናት የትዝታ ቁራጭ ነው። በጣም ያሳዝናል። አይገርምም? ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እንዲ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ዘመተላል ማለት ነው። እንግዲህ ጽኑ በጣም ጀግናና ጠንካራ ሴት ናት፣ ግን ደግሞ እሷን የሚጥሉ በጣም ብዙ ሰዎች ናቸው። ትዝታ ያ ሁሉ አድርጋት ሄዳ፣ አሁን ደግሞ የባቢ አባት ተተክቷል። ባቢ ደግሞ ጽናትን ያፈቅራታል። የድሮ ፍቅረኛው ራሂል መታ ጽናትን እየረበሸች ትገኛለች። ባቤ ግን የጽናት አፍቃሪ እንደሆነም ከጽናት ጋር ወደፊት እንደሚቀጥልም ነገራት። ግን እሷ እምሰማ አይደለችም። መጀመሪያ ላይ በእርግጥ በፍጹም እሱ ከፈለጋት እኔ ህይወቱን መበጥበጥ አልፈልግም ብላ ነበር። ግን እንግዲህ የባቢ አባት በፍጹም እሷ ልጄን እንድታገባ አልፈልግም፣ ልጄን ትጎዳዋለች አለ። ጽናት ልጁን የምትጎዳ ሳይሆን የምታድነው ናት። ባቢም እንግዲህ በ ጽኑ መቶ ፐርሰንት እርግጠኛ ነው። እንደሚዋደዱም ለግርምሸ ነግረውታል። ሁለታችሁም ላይ ልዩ ፍቅር አለ። ፍቅራችሁን እንግዲህ እስከ መጨረሻ ያደርግላችሁ ብሎ መረቃቸው። ጽናትንም ጠየቃት። አወደዋለሁ አለችው። እወደዋለሁ ማለት ምን ማለት ነው? አፈቅረዋለሁ በፍቅር አለችው። እንግዲህ እኔ እንደ ድሮ ሰው አይደለሁም፣ ልጄ እረዳሻለሁ። ጊዜሽ ነው። በዛ ላይ ባቢ በጣም ጥሩ ሰው ነው አለ እሷም አው በጣም መልካም ሰው ነው አባዬ በጣም ሀልቹ ባቢ በርግጥ የጽኑ ከፈጣሪ የተላከላት ትልቅ ስጦታዋ ነው ምክንያቱም ትዝታ እንደዚህ እንድታረጋት እሱ ከጎኗ ነበረ ሲቀጥል ደግሞ የባቢ ስም ናሆም ተስፋዬ ነው ተስፋዬ አባትየው ነው ባቢ ደግሞ ናሆም ነው እናም አባቱን ከዛ መስሪያ ቤት ራሂልን እንዳስወጣ ጠየቃ። ግን እሱ በፍጹም አለ፣ እኔ የምትለውን ነገር አላውቅም። ባቢ ግን ደግሞ ራሂል በጣም ጀግናና ጎበስ ሴት ናት፣ ለድርጅታችን ታስፈልጋለች። ስለዚህ ሲለውም አባቴ፣ ለስራ እንዳልመጣች አውቃለሁ ይሄ ሁሉ የምታደርገው አንተነህ። ስለዚህ እባክህን አስወጣልኝ ከዚህ ድርጅት ሲለውም በፍጹም አላስወጣትም ያደረግከው ነገር ይች ሴትዮ በጣም መጥፎ ናት ጎርታኝ በስንት መከራ ተሰቃይቼ እዚህ ደረጃ እንደደረስኩት ታያለ ታውቃለህ በደንብ አሁን ደግሞ እሷን አምጥተህ እንደዚህ የምታሰቃይ ለምን ነው ስለዚህ በህይወቴ ጣልቃ እንድትገባ አልፈልግም፣ ፍላጎቷ ምን ፈልጋ እንደመጣች አውቃለሁ ሲለው እውነት ባብዬ፣ አንተ እንደምታስበው አይደለም። ራሂል በርግጥ በጣም ታወዳለች፣ በጣም ታፈቅራለች፣ ግን ደግሞ እውነታውን እንድታዳምጣት ይገባል ሲለው፣ በፍጹም አይመለከተኝም፣ ከዚያ አስወጣት ሲለውም፣ እኔ ራሂልን አንተ እንደምታስባት ለስራ እንጂ የመጣችው ለሌላ ነገር አይደለም። ስለዚህ ለድርጅታችን ታስፈልጋለች ሲለውም፣ ባቢ የመጨረሻ ተናዶ አባቱን ጥሎት ወጣ። ከዛም ከመውጣቱ በፊት ራሂል ገብታ ስለእኔ ነው የምትጨቃጨቁት አይደል አለችው። ከዛም አይመለከትሽም፣ እኔ እያወራሁ ያለሁት አባቴ ጋር ነው፣ ስለዚህ ውጪልን ከአባቴ ጋር ላውራ ሲላትም፣ ስለ አባቴ ጋር እያወራህ እንደሆነ አውቃለሁ። ግን ደግሞ ርዕሳችሁ ስለኔ ነው አለችው። ከዛም አይደል ስለንቺ ቢሆንም ውጭለን ስላትም አልወጣም ይመለከተኛል አለችው ራሂል አለ አባትየውም። ከዛ ባቢ ጥሏት ወጣ፣ በጣም ተናደደ። ከዛም በኋላ አወራሻለሁ፣ ምሳ አብረን እንሄዳለን አላት። እሽ ብላ እሷም ተስማማች። ከዛም ፅናት የመጸዳጃ ቤት ወሉላ ጨርሳ እያለ ናሆሜ መጣ፣ ወይም ባቦይ። ከዛም ጽናት ሁሉን ነገር እያዳመጠች ነበር፣ ባቢና አባቱ እንደሚጨቃጨቅም። ከዛ ራሂል ከኋላዋ ደርሳ አንቺ ምን ይከትርሻል እዚህ አለቻት። አይ ምንም። እና ታዲያ ምንስ እያዳመጥች ነው? አረ ምንም። እሺ፣ ይቅርታ አለች ጽናት አሁን በቃ ሄጂ የምትፈልገው ነገር አለ አለቻት። አልፈልግም አለች ሄጂ ተዚህ። ምን ትመስላለች ያማታን እንደ ልጅቷ ብላ ወደ ውስጥ ገባች ራሂል። ከዛም ባቢ ጋ ምሳት የቀጣት ምሳ ሰዓት ካፌ ሄዶ እንዳወራት ነግሯን ነበር። ዋው ታድዬ ብላለች። ከዛም አስጠነቀቃትም እዚህ ጋ ባቢ ብለሽ እንጂ ናውን ብለሽ እንዳጠ እኔ ኮ አልሆንልኝም፣ አላቅም ከናሆም ውጭ ያለመርኩትን አለች። አይመለከተኝ እሱን እንደምንም ብለሽ ልመጂ፣ ባቢ ብለሽ መጥራት አለብሽ። ሲቀጥል ደግሞ ፅናት ፊት ምንም አይነት ረጃችን እንድታሳይ አልፈልግም፣ ገባሽ አላት። ከዛ በኋላ ላይ ምሳ ሰዓት እንገናኝ ማራሻ ላይ ብሏት ሄደ። እሺ ብላ ተስማማች። ከዛም ጽኑ ጽዳት እያጸዳች እያለ ናኦሚ ወይም ደግሞ ተስ ባቢ መጥቶ ጽኑ ምሳ ሰዓት ለመሄድ እንደፈለገ ነገራት። ከዛ በፊት ራሂል መታ የምትወለውለው ላይ አፈሰሰችባት። ጽዳት እያጸዳች ነበረ። ጽኑንም እዩልሽ፣ ምሳ ሰዓት ልንሄድ ነው። ይህንን ስራ ካልሆንሽ ሰርተሽ ጠብቂኝ ከዛ ስመጣ ሁሉንም ነገር እናወራለን ብሏት ሄደ። እሺ ብላው ያንን እየሰራች እያለ መታው ውሃውን አፈሰሰችባት። ስራ እኮ ነው የያዝኩት አለቻት። ከዛም እና ቢሆንስ አለች። ከዛም እሺ በቃ ተኮሳተረችባት። ጽናት አስቀየምኩሽ እንደ ጽኑ አለች። አይ ምንም ወደ ስራሽ፣ እኔ ይሄን ናጸደዋለሁ፣ ቶሎ ቢያጽድልኝ አለቻት። እኔ አጸደዋለሁ አልኩሽ አደለም፣ እየሰራሁ ነው በቃ ይህም በኋላ ትሰሪዋለሽ እናታጠጅልኝ አለቻት። አጸዳለሁ ወደ ስራሽ ሂጂ አለች ጽኑ። ይቅርታ አስቀየምኩሽ። አይ ችግር የለው የጽዳት ሰራተኛ አደለም ስራዬ ነው አለቻት። ከዛም ይቅርታ ብላ ጥላት ሄደች። ራሂልን ካፌ ቀጥሮ ባቢ ከዛሬ ጀምራ ህይወቱ እንዳትገባ አስጠነቀቃት። ጽናት ፍቅረኛው በጣም እንደሚያፈቅራ እና ጽናት እንድትጎዳ እንደማይፈልግም ነገራት። አለች። ከዛም እኔ መሆን አልችልም ስትለውም ወደች ሳይሆን በግድሽ፣ አለዛ ከድርጅታችሁ እንወጣላችኋለን አላት። ከዛም ዝም አለች። አባቱ ጋር መታ ስትነግረው አባቱ እየው ቀወጠው። ጽኑና ባቢ ደግሞ አኮርፋው ነበረ። አባቱ ጋር ሄዶ እንዳኮረፈችው ምግብ እየበሉ እኔም ልብራርቦኛል አርቦኛል አለ። እንዴ እየበላ ምሳል ብላብላችሁ አደል አለችው። ከዛ ባንቺ እጅ ካልበላውስ አላት። ከዛም አባትየው ግርምሽ ደግሞ የሚወዱ ሰው ምግብ ላይ ይደርሳል ይባላል እንኳን ደና መጣ ብላ አለ። ከዛ ባቢ ጽኑ ሊያጎርሳ ሲል አልጎርስም አለች። ጽኑ ጉረሽለት እንጂ አላት። ከዛ ምንና ነው ዛሬ ጥሩ ስሜት አይደለሽም? ጽኑ ተናደሻል፣ አኩርፈሻል አለ አባትየው። ኧረ አባዬ ደህና ነኝ አለች። ከዛ ተዋት እኔ ጋር ተጣልተን ነው ጮሄ ባት አኩርፋይ ነው አለው። ያ መሀል እናንተ ምንድን ነው የምትለው? አለችው ከዛ ስራ ቦታ ያለፈውን ነገር ያጋጥማል። ስራ ቦታ አትታችሁ ስትወጡ አዲስ ሰው መሆን አለባችሁ ብሎ መከራቸው ግርምሽ። እሺ አሉ። ከዛም አጎረሳት፣ በግድ ጎረሰችለት። እኔ በቃ ለራስህ ብላ አለችው። ከዛም በቃ አሁን ስራ ይረፍድብኛል ልሄድ ስትል ገና እኮ ነው፣ ኧረ ተረጋጊ አለ ከዚያም እሺ ብላ አባትየውን ጥለው ሄዱ። እየሄዱ እያለ ሊያወራት ፈለገ። አሁን ካፌ ሆነን እናውራ ሲላትም አልፈልግም፣ አሁን ስራ ነው፣ ባይሆን ስንመለስ አለችው። እና ኩርፈሽኝ እንደዚህ መስራት እንችላለን አላት። እሺ በቃ አላኮርፍም፣ ካላኮረፍሽ ሳሚ። ስላሳመችው እዛ ስትሄድ ደግሞ ጽናት ስራ ቦታ እየገባች እያለ እንዴት የስራ የጽዳት ሰራተኛ ሆና ታረፍዳለች? በማለት የባቢ አባት ይቀውጠዋል። እዛ ሂዳ እየሄዱ እያሉ ተቃቅፈው እጇን እንቃረጋት የባቢ አባትና ራሄት ሲወጡ ተገናኙ። ከዛም ቢሮ ፈልግሻለሁ አላት የባቢ አባት። እሺ ብላ ቢሮ ስትሄድ ጮኸባት። የጽዳት ሰራተኛ ሁንሽ እንደዚህ ማርፈድ የለብሽ ይቅርታ ግን ደግሞ አባቴ ስለታመመብኝ ቁርስ መስጠት አብልቼ መድኃኒት ሰጥቼ መስጠት ነው መምጣት ነው ያለብኝ ለዛ ነው፣ ግን አስተካክላለሁ አለችው። ስለ አባትሽ አይመለከተኝ ተናግሬያለሁ፣ በቃ ጨርሻለሁ፣ አይመለከተኝ ስለዚህ አህላት እሺ በቃ ብላ እሷም ሄደች። መርዳት ያለብኝን ነገር ረድቻለሁ። ከዚህ በኋላ አባትሽን ምክንያት አድርገሽ ማየት አልፈልግም ሲላት፣ ጽናትም እሺ ብላ ሄደች። ከዛም ባቢና ስለዚህ ራሂልም ጠራችውና ምሳ አብረን እንብላ አለችው። ከዛ ምን ፈለግሽ ሲላትም ምሳድ እንበላ ነው ባቢዬ ናሆሜ አለችው። እሽ እሺ አለና ጽናት ጋር ደወለ። ጽኑ ምሳ አብረን እንበላለን እኔ ፍቅር አለና እንትን አላት። እንደ አንተ ምሳ እየተጋበዝክ አይደል እንዴ እንዴት እየተለመንክ አይደል አለችው። እኔ ካንች ነው ምበላ አላት። ከዛም ራሂል በጣም ተናደደች። ራሂል እሺ ምሳል ታምስቴቃ ከጽኑ ጋር ነኝ እሺ ብሎ አጥሏት ሄደ። ከዛም ጽኑን እቅፍ ሲያደርግ ራሂል ተንጨረጨረች። እምትሆነው ግራ ገባት። እቤ መተው አየር ምናምን እንቀይር ብለው የጽናትን አባት ግርምሽን ይዘው ሲሄዱ ከዛም ራሂል ደሞ አገኘቻቸው ደንግጣ ቀረ።